ሰላም እንዴት ናቸው? አሁን በደረሰን መረጃ ማንቸስተር ዩናይትድ ማቲያስ ኩናን ለማስፈረም ተስማምቷል። ማንቸስተር ዩናይትድ በታሪኩ መጥፎ የውድድር ዓመት ከ51 ዓመት ካሳለፈው በኋላ ለቀጣይ ዓመት ለ2025 26 የውድድር ዘመን ቡድኑን እንደ አዲስ ለመገንባት ከያዙት እቅድ ውስጥ አንደኛው ጠንካራ የዝውውር ፖሊሲ መከተል ሲሆን በዝውውሩም የመጀመሪያ ፈራሚ ሊሆን የተቃረበው የወልብሱ አጥቂ የአማካይ ተጫዋች ማቲያስ ሳንቶስ ካርኔሮ ኩነሃ ሲሆን ዩናይትድ ከወልብስ ጋር ስምምነት ጫፍ ደርሷል። በስምምነቱ መሰረት ዩናይትድ ለወልብሶች ለብራዚላዊው ኢንተርናሽናል 62.5 ሚሊዮን ፓውንድ ዋጋ የሚጠጋ ገንዘብ እንዳቀረበ እና ወልብስ እና ማንቸስተር ዩናይትድ በዝውውሩ ላይ እንደተስማሙ ኢኤስፒኤን ዘግቧል። የኮንትራቱ መጠን ለአምስት ዓመት ያህል እስከ ሀያ ሰላሳ እንዲሁም የክለቡ ይሁንታና ግምት ውስጥ ያስገባ ተጨማሪ አንድ ዓመት አጠቃላይ ለስድስት ዓመት ያህል በቲያትር ኦፍ ድሪምስ እንደሚቆይ ታውቋል። ዝውውሩ ከኢንተርናሽናል ብሬክ በኋላ ይፋ ይሆናል ተብሎ የሚጠበቅ ሲሆን ማቲያስ ኩና በካርሎ አንቸሎቲ በሚሰለጥነው በብራዚል ብሔራዊ ቡድን ውስጥ ከተጠሩት ተጫዋቾች መካከል አንደኛው ሲሆን ብራዚል ለዓለም ዋንጫ ማጣሪያ ከኤኳዶር እና ና ከፓራጓይ ለምታደርገው ስብስብ ውስጥ ተካቷል። ኩንሃ ባሳለፍነው የውድድር ዘመን በወልብስ አስደናቂ የውድድር ዓመት ያሳለፈ ሲሆን በሁሉም ውድድሮች 17 ጎሎችን ሲያስቆጥር ስድስት የሚደርሱ ኳሶችን ለቡድን አጋሮቹ አመቻችቶ አቀብሏል። ከእነዚህም ውስጥ 15ቱ ጎሎቹ በፕሪምየር ሊግ ውድድር ያስቆጠራቸው ሲሆኑ ከፕሪምየር ሊግ ከፍተኛ ጎል አስቆጣሪዎች ውስጥ ሰባተኛ ደረጃን ይዞ ካጠናቀቀው ካስቶንቪላው ተጫዋች ከኦሊ ዋትኪንስ በመቀጠል ከኮል ፓልመር ጋር እኩል በ15 ጎር ስምንተኛ ደረጃ ላይ ይዞ አጠናቋል። ኩንሃ ባሳለፍነው ባሳለፈው የድንቅ የውድድር ዘመን ምክንያት በ25 የወልብስ የዓመቱ ምርጥ ተጫዋችነትን ክብር መቀዳጀት ችሏል። ምንም እንኳን በያዝ ነው የክረምት ዝውውር መስኮት ከክለቡ ብዙ የሚወጡና በሩን እያማተሩ ያሉ ተጫዋቾች አሉ። ቢሆንም በሽያጭ አማራጭ ሊጨመር የሚችል የዝውውር ገንዘብ ክለቡ ለክረምቱ ዝውውር በጀት መቶ ሚሊየን ፓውንድ ለሩበን አሞሪ ፕሮጀክት ማዘጋጀቱ ተነግሯል። በክለቡ አሊያንድሮ ጋርናቾ፣ ኮቢ ሜኑ ጨምሮ ለአብዛኞቹ ተጫዋቾች የክለቡ ካፒቴን ብሩኖ ፈርናንዴዝን ጨምሮ ወደ አልሂላል የሚያደርገውን ዝውውር የሚሳካ ከሆነ ተጨማሪ ዝውውሮች ክለቡ እንደማይካሄድ ገልጿል። ይህ ውሳኔ ሩበን አሞሪ በዩናይትድ ቡድን ላይ ለውጦችን ለማድረግ እና በቀጣይ ዓመት በብዙ መልኩ የተሻሻለ እና ተፎካካሪ የሆነ ቡድንን ለመገንባት በተጨማሪም ሀሳቡን ወደ መሬት ለማውረድ መንገዱን ለመድረግ ቅድመ ሁኔታዎችን ያመቻቻል ተብሏል። ኦልትራፎርድ ይህ ዓመት ስራ የሚበዛበት ክረምት ወቅት እንደሚሆን የሚጠበቅ ሲሆን ኩና ለሩበን አሞሪ የጨዋታ አቀራረብ በሶስት አራት ሶስት እና በሶስት አምስት ሁለት አስተላለፍ ውስጥ ሊገባ እንደሚችል እና ሮቨን አሞሪ አስር ቁጥርና በግራ ክንፍ ቁልፍ ሚና ሊሰጠው እንደሚችል ይጠበቃል። ማቲያስ ኩና በሞኖሊክስ በቪክቶር ፔሬራ ስር በተመሳሳይ ሚና መጫዋት መቻሉ ደግሞ ምንም እንኳን ለሚናው አዲስ ባይሆንም አስፈላጊውን መልስ ለመስጠትና ጫናውን ለመሸከም አቅም የሚሰጠው ይሆናል ተብሏል። ኩና ከፕሮፌሽናል ደረጃ ኳስ መጫወት ስራው አድርጎ የጀመረው በሀገረ ስዊዘርላንድ ሲሆን ከተሰኘው ክለብ ጋር ሲሆን ከዛ በኋላ በሀገረ ጀርመን ደግሞ በአርቢ ላይብዚሽና በህርታ በርሊን ከተጫወተባቸው የአውሮፓ ክለቦች ሲሆኑ፣ በስፔን ደግሞ አትሌቲኮ ማድሪድ ከአሰልጣኝ ዲያጎ ሲሞኒ ጋር አብሮ የሰራ ሲሆን በጥር 2 ሀያ ሶስት የዝውውር መስኮት ወልብስን በውሰት ነበር መቀላቀል የቻለው ዝውውሩን በዚያው የውድድር ዘመን መጨረሻ ላይ ቋሚ ነበር በወልብስ መደረግ የቻለው። ከዚያ በኋላ በተኩላዎች ቤት ለሁለት ዓመት ተኩል ተጫውቶ አሳልፏል። ለሱ የመጨረሻ ጨዋታ በነበረው እና ለአባቻ ውጤት በተጠናቀቀው ጨዋታ ላይ ወልብስ ከብሬንትፎርድ ጋር ባደረጉት የመዝጊያ የመጨረሻ ጨዋታ ላይ የወልብስ ደጋፊዎችን በክብር ተሰናብቷቸው እንደነበረ ይታወሳል። ማቲያስ ኩና በበኩሉ እንደተናገረው በህይወት ውስጥ የምፈልገው ፍቅር ብቻ ነው። ተኩላዎች ያንን ደስታ መለሰልኝ። የሚቀጥለውን እርምጃ መውሰድ እንዳለብኝ ግልጽ አድርግ ያለው ይህን ለማድረግ ደግሞ ለትልቅ ነገሮች መታገል እፈልጋለሁ ለእሱም ማቅማሌ ሲል ተናግሯል። ማቲያስ ኩና በማርች አንድ 2025 ከቦርንማውዝ ተጫዋቹ ጋር ሚሎስ ኬርኬስ ጋር በፈጠረው ያልተገባ ግጭትና ያልተገባ ባህሪ ፕሪሚየር ሊጉ ለአራት ጨዋታ እገዳ ጥሎበት እንደነበረ አይዘነጋም። የ26 ዓመቱ ብራዚላዊ ኢንተርናሽናል ማቲያስ ኩና ከዓለም አቀፍ ግዴታ ከተመለሰ በኋላ ስምነቱ በይፋ የሚጠናቀቅ ሲሆን፣ ለቅድመ ውድድር ዘመን ጨዋታዎች ማንቸስተር ዩናይትድን ይቀላቀላል ተብሎ የሚጠበቅ ይሆናል። እነዚህና የመሳሰሉ ዩናይትዳውያን ዜናዎችን ዘወትር እንዲደርሳቸው ቻናሉን ሰብስክራይብ፣ ሸር፣ ላይክ በማድረግ ቤተሰብ ይሁኑ።